በጣም እምበላው አፕ ነው፣ ግን ፊሊታሩ ቀይሮት ማለት ነው። አያችኋት አይደለ እነ ካሊብ ሾው ላይ ካሊብ ራሱ ሚኪ ራሱ እንዴት እንደወደዷት አያችኋት አይደለ? ያ ሄዶ እንደን ብሎ ሲል እሱ ስለ ራሱ አውራት ተመለሰች። ያልደወለ ሚዲያ አልኳችሁ ያልጠየቃት ሚዲያ የለም። እኔ ስልኳን ትላንትና ሰጥ ጠየቅኳት ሰ ማሚዬ አትስጭብኝ፣ አረ ባክሽ ጥሩ ሰው ያችን ስላት ጊዜ ውይ አይስቱሌት አለች። በቃ ግን በቃ ስጫት ምናምን አለች። ለምን ላታለው እጋ እየደወሉ እንደዚህ እንደ ስላሉ እኔ ደግሞ ስለማልፈልግ እንደዚህ አይነት ነገር በቃ መቆም ስላለበት እንትናለ ማለች አረንደው እንዱ በእናትሽ ምናምን ጥሩ ሰው አለ። አንዳንዴ ጥሩ ሰው አለ ሁሉ ግን መጣ ሄደችው የት እንደሆነ አወቃችው። ያ እነ ሚኪ ጋ ጨዋ ሰዎች ጋራ የማያበጣብጡ ምንም ተወራ አልተወራ ምንም መፍትሄ የለውም ምንም ያለችውን ሰማችሁ። ሰማችሁ ያላችሁ ያለ በነገራችን ላይ እዚህ ያለው ሰውዬ ባለቤቴ ማለት ነው፣ በጣም ይመክራት ነበረ። በጣም እኔ ስለሱ እንዲያውም ለምን እንደማታወር አላውቅም። የምትፈልገውን ነገር የምትፈልገውን ነገር ነው የሚያደርግላት። በጣም ደግሞ ሰፖርት ያደርጋታል፣ ይመክራታል ነው የእሱ እንትንም አለ አለ። ድሮም አንድ ጥሩ እንትን አላት የጠፋች የጠፋችብኝ፣ ይህን ልጅ ጋ የገባች ጊዜ እውነታው እኔ አንድ አንድ ቀና ብለኝ እኔ እኮ ተአምር ነው የሆነብኝ። ምንም ስላላረኳትኝ ምንም ስላንትን ስላላርኳትኝ ተማሪ ብሎ ከመጨቅጨቆች በ በዛ ተጭኛታለሁ ያ እና ታውቋት ይሄ በሰበሰ ይኸው ዛሬ አቃቅፈው እንኩ ብለው ለሚሰጡት ፖለቲካ እዛ ላይ ተጥጄ ሶስት አራት አመት ረሳዋት እዛ ጋር የተበላት የዛኔ ሰው አስፈለጋት። ሰው ሲያስፈልጋት ሰው ላይ አይደለም የወደቀችው፣ ጅብ ላይ ነው የወደቀችው። ጅብ ላይ ጅብ ላይ ወደቀች። ይህን ጥፋት ያ እኔ አንድ ቀን ምናለች የሆነ ትምህርት ቤት የሆነ ፈተና ማለት ነው ቁጭ ብዬ በተቻለኝ አቅም ነው በተቻለኝ አቅም ነው ምጮኸው ትምህርት ላይ ማለት ነው የሆነ ፈተና ሰርተው እዩ ስትለኝ አይቸው ኦሬዲኮ የሰጧት አስተያየት ነው ያናደዳት። እራሱ አላየሁትም መች አየሁትኝ። ቶሎ ጥሩ ነው ምናምን ብያት፣ ርክ መሰለኝ። ስለዚ ይለኛል ቆማን ያሳያችን። ቆሜ ሌላ ጊዜ ቁጭ ብለን ነው ምናየው፣ ቁጭ ብለን በቃ። የዛ ሰዓት እንደ ረሳሽኝ ያወቅኛለች። በቃ ግድ እንደማይሰጥሽ ለኔ የዛን ሰዓት ነው ያወኩት። አድ አንቺ ግድ የሚሰጥሽ የነበረው ለሌላ ነገር ለፖለቲካሽ ነበረ። እኔም ብሎ ፖለቲከኛ ጥሩ ነው። እኔም ተማርኩበት። ልጅን ግን አተረፍኩበት። እኔ እናሱ ጸባችን ሊሁን እነ ካሌብ ጋ አሜሪካን ሂጄ ቀርባታለሁ። እኔም ደግሞ እጠየቃታለሁ። የኔ እናሱ ጸብ ምን እንደሆነ ደግሞ ፍርጥሮ ነው። ቤት ሞቱስ ኖሯ ይሄ ቆራሌው እንደ ሴት ቁጭ ብሎ ቤት ውስጥ ቁጭ ብሏል። ቁጭ ብሎ ነው የሚያየው። እኔ አንዳን ሆንቃኔ የሳሎንም አልቀርም እሷም አይደለችም። ቁጭ ብሎ ነው የሚውለው። ቁጭ ብሎ ትዝ ወንደሆኑ ወይወቱንትን አይ አይናገርም አይገጭም። ሁሉ ነገር ያቃት እሱ እንደሆነ እሱ እንደሆነ ልጄን አውቃታለሁ። እኔና ልጄን መጀመሪያ ትንሽ ያጋጨን ምንድን ነው የተቀየመችኝ ነበረች ለአባቴ አሁን ከብዬ እኮን የመጣሁት በዛ ተቀይማለች። ከዛ ደግሞ ቁጭ ብዬ ጀዋር መንጻፈ የተሰጠኝን እያነበብኩ ደጋግሜ ታሪክ እያነበብኩ የኦሮሞ ታሪክ አዲስ አዲስ ፍቅር ያዘኝ፣ ከኦሮሞ ፎንቃ ያዘኝ። ጂጂ ምን እንደምትበይው፣ በፊሊተር ብታየው አፕል አይመስለህም? ሞት ሳይመጣ እንኳን ኖርሽላት። ጂጂ እንኳን ኖርኩላት፣ እንኳን ተረድኩ። እኔ በነገራችን ላይ አውቄያለሁ ችግሩ እሱ እንደሆነ። ምክንያቱም ትለውጥብኝ እሱም ትለውጥብኛለች። ጉጉሉ እናቷ አጠገቧ ካለች እናቷን ታዳምጥ። የኔ ወንድም ፎንቃ ከያዛት ሴት ልጅ እንኳን እናቷን አለ አምላኳን አታዳምጥም። በራሱ ተማምነ ብቻ መኖር ነው የነበረብን። ያ በደንብ አድርገህ ብትንከባከባት ኖሮ እግዚአብሔር ምስክሬንም ያን አገባት ልጄን ያመጣ የልጄም ደስታ ነው የምፈልገው። አንተ ብቻ ይሄ የድሃ ልጅ ድሃ ስለሆንክ፣ ድህነት እኮ መጥፎ እኮ ነው፣ ድህነት እኮ ባለጌ ነው። እኔም እግዚአብሔር ድሮ በጣም እንወድሻለን ቢሉኝ እነቀነጠስ ፊቴ ላይ ግጥም ብላ የምትመጣው ሁለቱ ልጆቼ እኔ እንወደሻለን ሲለኝ ትወደኛለህ፣ ልጆቼን ከመቼው እዚህ አምጥቼ፣ በቃ ምኞቴ ይሄ ሰው የሆነ ነገር ከዚህ ሰውዬ ጋራ ምናምን፣ ትወደኛለህ፣ ልጆቼን ታዳለ አምጣልኝ። ደሞ የሆነ ሰዓት ላይ ደርግ ወረቀት አለው ልጆቼን አምጣልኝ ማለት ጀመርኩ። ላፍ ይላሉ ደንበኛ ማባረር ያገኘዋ ልጆች አሉኝ፣ ሁለት ልጆች አሉኝ ትላልቆች ስል ላፍ ይላሉ ወንዶች። አፈር ብላ እሙሙልት በላ እምሴድ ከፍቼ ልሰጥና ከአንተ ጋር ልጆቼ ልረሳ፣ አፈር ከጠኔ ብላ እዚህ ሀገር ወንድም ደሞ ለራሱ የማያልፍለት ሙለጂ እና ንኑር ነው የሚለው በልጅ ገንዘብ ሀአራ ያ ወረቀት ወልደን ወረቀት እናገኝ ነው። እኔ ዛ ዘፍዘፍ የመጣሁት ሁለት ልጅ ሁለት ዛ ምን ነበረ የኢትዮጵያ አባዱላንም ነው የሚባል ነበር አደለ? ምን ነበረ የምለው እኔ ባ ከዛ ሁለት አባዱላ በየቀኑ ቤንዚን የሚበላለኝ። እስቲ ተወኝላለ። ወንዱ ወንዱ እንደዚህ እንትን ነገር ሲል ማለት ነው። የኔ እናት እኔ ሁለት ካቻ ማሌ ነው እንጂ ሁለት ካቻማ ማሌ አለኝ። በየወሩ ሁለት መቶ ዶላር የምልክለት፣ እሱን የምትከፍልና ልጆቹ የምታመጣ ከሆነ ና ና፣ ይሰጠሃል። ና አፈር ብላ አፈር ያስበላ። ወድሻለ፣ አፈቅርሻለሁ እንዲንልሻለ። ችግሬ ና እኔም እንደዛ ነኝ። አሁን ልክ እንደሚሄድሻለ ማለት ነው። የእኛ ቤቱ አገባ ወለደ እንጂ እናቱ ትዝ ስትለው እኔ ሳግ ብቻ አልበለዋችሁ እና እናቱ ድህነት ትስ ይለዋል። እናቱ በየሰው ማድቤት ስትንከራተት ትስ ይለዋል። በቃ ትስ ሲለው ሳምሪ፣ እናቴ እኮ ባንክ ቤት እኮ የኮንዶሚኒየም ቤት እኮ መክፈል አለበት ወንድሜ እኮ እዛ እየጠበቀ ነው ሲል አስሰድሞ እሺ፣ እሺ እናትን ችግርን ያቃልል። እኛ ግን እዚህ ምንም አንልም ሳምሪ የጀርመን መንግስት ታክሱን ጨመረ፣ ግብሩን ጨመረብኝ፣ ብሬን ጨረሰ ብልሽስ፣ አታግዥኝ ምንን፣ እኔ እናትሽ ምታግዥኝ ነው ሚሻለው አላልኩ ሳምሬጌ። እንደ ጥለሽ የሄድሽው ቤት እኮ ራሱ እኮ ወይ አልሸጠው ወይ አልኖርበት፣ ምን ላርገው? ኧረ ባንክ እየጮኸ ነው፣ ረ ረ ተይ፣ እናትሽ እዳ ውስጥ አላልኩኝ እኔም ብልጥ ነኝ። እኔ በጣም ስማርት በጣም በድህነቱ ስለሚያሳስበው ኦፍኮርስ ድህነት ይረብሸዋል። ከዛ ይደውሉና እንደው እኮ እንዲህ ሆኖ ይላሉ። እኔ መድኃኒዓለም አንድ ቀን እናት አንድ ቀን ሳይቸንክራት ቀርቶ አይደለም አንድ ቀን ገና ራሱ ልትል ራሱ ብታሳ ተንጣጥቻ አልኳቸው፣ መስማት አልፈልግም። እኔ ፈልግ እንዴት ናት እንዴት ነሽ ምናምን ስልክ አይ ደናኔ ካለች እንዳመማት አውቃለሁ። የለችም ካሉ አይ ትንሽ አማታ አልኳሉ። በቃ የለውም ካሉ ሊመሰክሩ ይችላሉ። ይሄ አሁን እኔ ምለው እያንዳንዱ ነገር በሰነድ የተቀመጠና በምስልና በቪዲዮ በድምፅ የተቀመጠ ነው። እኔ አሁን ለእናንተ ኦነስቶ የመጥቼ እዚህ ጋር ልናገር ብዬ ነው እንጂ ኦልሬዲ ሕግ ጋ ይሄድ። ሕግ የሚሰጠውን ደግሞ መፍትሄ እሷ ራሷ በአትሪ ሊዘጋ ነው። እኔ ስለምወጣ ከዚህ በላይ ማሚያ ስልክ አስቀምሰው ያስቀን ሁለት ሺህ አምስት መቶ ግን ኢንፎርሜሽን የሰጣት ሰው እንዳለ

ሁን እን በተቻለ መጠን ህግ ጋም ብትሄዱ

እኔ ሪካርድ ላሰማህ፣ እዚህ ሪካርድ ላሰማህ። ፕሊዝ ፍቃድ ድልኝ፣ ሪካርድ አሰማለሁ። እሺ አሰሚ። እሺ፣ ከገባው በኋላ እንኳን ኮንትራት ስራ አልነበረም። ለአንድ ወር ምናምን ትራኩ ቆሞ ነበር። የሆነ የማኛው እንደው ታድርግ፣ ስማኝ፣ አንተ ተራ አይደለም አሁን እኮ ይፍራል፣ የቴምር ተራ ነው እኮ። እስኪ ሪካርድ ብቻ ላሰማህና ከዛ አወራለሁ። እሺ እኔ ማወቅ ፈለግኩኝ። ለምን ለምን አስር ሺ ብር ለምን አለ እኮ አንድ ሰው ትራ ገዝቶ እነዚህም ስራ ለማስጀመር አስር ሺ ብር ይዋጣል ማለት ነው። አይደል? ማወቅ ፈለኩኝ እኔ። እኮ ግራ ገብቶኝ ነው፣ ምን ምን አይነት ጉድ ውስጥ ነው የገባሁት። እስኪ አስር ሺህ ብር ወጭ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ አስር ሺህ ብር ወጭ ወጥቶታል እያልከኝ ነው። ከየት ከየት፣ ለምን ለምንድን ነው የተከፈለው? አስረዳኝ። እሺ አስረዳኝ። ለምን ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን ምን እንደሆነ ልወቀውና ውስጤ ይመን የተከፈለው ለምን እንደሆነ ርሲቱ መቶ ውና ከዛ በኋላ አይመለከተኝም። ካልቻ አለመክፈል ትቻለች ይመለከታ እኔ አሁን አስር ሺ ብሩ ቤ የላይሰንስ ፕሬት የካም ካርድ እነዚህ የኢንሹራንስ ይሁለት አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ ላስጀመረውም ምንም የጀመረው ስራ ያን ልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው የላይሰንስ አስር ሺህ ዶላር እና ደግሞ ምንድን ነው ያለኝ አንድ እላይ ነው ብዙ ሪከርድ ስላለኝ፣ እዛ ውስጥ ለእንትኗ ራሱ ዲኤምቪ ብሩጋ ሆነው የሚያውቋት ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑ ታርጋውን የነገረኝ። የምናውቃት ሴት ስለሆነች አንድ አመት ስታፕ አትደውሉልኝም። አንዴ